ሀገራዊ ልዕልናና ብሔራዊ አንድነትን በማጠናከር ሁለንተናዊ ብልጽግናን ማረጋገጥ አላማው ያደረገው የብልጽግና ፓርቲ በመደመር መንግስት ርእይ የዜጎችን ተጠቃሚነት ለማረጋገጥ ዘርፈ ብዙ ስራዎችን እያከናወነ መሆኑን ይገልጻል። ከተለያዩ የአገሪቱ አካባቢዎች የተውጣጡ ከፍተኛ አመራሮች ስልጠና መጠናቀቁን ተከትሎ በአዲስ አበባ ከተማ እየተከናወኑ ያሉ የልማት ፕሮጀክቶች ተጎብኝተዋል። በመሆኑም በአዲስ አበባና በሌሎች አካባቢዎች የታዩ ለውጦች የመደመር መንግስት ወደ ትክክለኛው የብልጽግና መዳረሻ መላካሽ ነው ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ አቶ ጥላሁን ከበደ ይገልጻሉ። ትልቁ መድኃኒት፣ ትልቁ ፍቱን የኢትዮጵያን ብልጽግና ለማሳካት መደመር ነው። አንድ ስንሆን ነው በአራቱም የኢትዮጵያ ማዕዘን ሁሉ ኢትዮጵያ አንድ ላይ ተሰባስበን የምንሰራ ከሆንም ስኬት ማስመዝገብ እንደሚቻል አሳይተናል። ጉብኝቱ ለነዋሪዎች ምቹ የሆነ ከተማን ከመገንባት ባሻገር ያልተጠቀምንባቸውን ሀብቶች በአግባቡ በመጠቀም ገቢ ማመንጨት እንደሚቻል ያሳየ ነው ሲሉ የብልጽግና ፓርቲ ከፍተኛ አመራሩ አቶ ጥራቱ በየነ ተናግረዋል። እነዚህ ስራዎች በስልጠና ቆይታችን ካገኘናቸው ልምዶችና ተሞክሮች ጋር የመስክ ስራዎችን በምናይበት ጊዜ ያልተጠቀምንባቸውን ሀብቶች በላቀ ደረጃ በመጠቀም ገቢ በማመንጨት ለነዋሪዎች የተመቸ አካባቢ ለነዋሪዎች መቅረብ የሚገባቸው መሰረተ ልማቶች ተሟልተው ተቀናጅተው በመምራት ወጪ ቆጣቢ በሆነ መንገድ ሀብትን በመጠቀም የላቀ እድገትን ማስመዝገብ እንደሚቻል በተግባር በመስክ ቆይታ አመራሩ ማየት የቻለበት ነው ማለት ይችላሉ። የኢትዮጵያ ግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ወንዳል ሀብታሙ በበኩላቸው አቅሞችን፣ እሳቤዎችን፣ አስተምህሮዎችንና ሀገር በቀል እውቀቶችን ያሰባሰበ እንደሆነ የገለጹት የጠቅላይ ሚኒስትር አብይ አህመድ የመደመር እሳቤ ጠንካራና ቀጣይነት ያለው የሀገረ መንግስት ግንባታ ለመመስረት ያግዛል ብለዋል። አመራሩ ቅንነት ጨምሮ አገሩን ወዶ የአገር በቀል እሳቤዎች አገር እንዴት እንደሚያለሙ ተገንዝቦ ኢትዮጵያ በሆነ ሀሳብ የተኮረጀ የተቀዳ ሳይሆን ኢትዮጵያ በሆነ እሳቤ ሌሎች ሀገሮች እንደሄዱበት ማደግ እንደምንችል የተማር ነው። ጠንካራና ቀጣይነት ያለው ሀገረ መንግስት ግንባታ ለመመስረት በከፍተኛ ሁኔታ ነው የሚያገለግለው። በመደመር እሳቤ በቃል የተገለጸውን በተግባር በማየቷ መነሳሳት እንደፈጠረላት የገለጸችው ከሐረሪ ክልል ለዚሁ ስልጠና የመጣችው ያስሚን ሰላሃዲን ናት። አዲስ አበባ ላይ ትልቅ ለውጥ እስካሁን እስከዛሬ ዛሬ የሰማነውን ቃልን በተግባር የሚለውን በአይናችን አይተናል ማለት ነው እና ለክልላችን ላይም ሌሎች ቦታዎች ላይም ይህን ተሞክሮ ለመውሰድ ለመተግበር ብዙ ትምህርቶችን የቀሰምንበት። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ በመሩት የጉብኝት መርሃ ግብር በከተማዋ በቤቶች ልማት፣ በገበያ ማረጋጋት፣ በኮሊደርና ና የወንዝ ዳርቻ ልማት፣ የሳይንስ ሙዚየም እና አዲስ ኮንቬንሽን ሴንተር በከፍተኛ አመራሮቹ ተጎብኝተዋል።